አሳዛኝና አስደሳች ዜና፣ ሁለት ዜና ናቸው። ሰበር ዜና። አሳዛኙ ያው አሳዛኙ የኤፍራታ በመኪና አደጋ ያው መድረሱ ነው። በመኪና አደጋ ደርሰውባታል። እንግዲህ በዚህ እጅግ በጣም አዝንናል። ያንቺ አይገባሽም። ይሄ ያው ሁሉም ቤት ለማስተካከል የምትሙኪ ሁሉም ቤት ኖርማል ለማድረግ የምት የአንድም ቀን የራስሽ ህይወት አሳስቦሽ የማታቂ የሰው ቤት እያቀናሽ ራስሽን ያው አደጋ ላይ ሆነሻል ማለት ነው። በዚህ እጅግ በጣም አዝነናል። እንግዲህ ነገ ተሽሎሽ ያው የተሻለ ቪዲዮ እንድምትመጪ ባለሙሉ ተስፋ ነን። ሌላው ደግሞ አስደሳችው ናታን ከትላንት ወዳ ያው ማታ አፍነውት ነበረ። ነገር ግን እሱ ነው እያልን እያልን ነገር ግን በሌላ ሰው ተሻውሎ ዛሬ ድኗል ማለት ነው። እሱ ሳይሆን ያው አሰሪው በላከችለት አንድ ተመሳሳይ ሰው ነው ማለት ነው። እጅግ በጣም ሁላችንም መቼ ያዙት እንዲያው ሊገድሉት ይሆን ነው ብለን ተጨናንቀን ነበረ። ነገር ግን ምንም አልሆነም። በዛው በዛው ተሸዋውዶ እሱን አመለጠ፣ ያኛው ተያዘ። ቢያዝም ግን ምንም አላደረጉትም። እኔ ናታን አላቅም፣ አይ ካላችሁ ደግሞ ፈለጋችሁ አድርጉኝ ሲል ያው ትተውታል። ሰላም ወደዛ ሲል እናታን አጠገቡ ወደ ጫካ ነገር ነበረ እዛው እየነበረን እየነበረ እየነበረ እየነበረ መጨረሻ አካባቢ ግን አገኙት ሲያገኙት መቼ ያዙት ብለን ስንዳርር እሱን ደግሞ ሸወዳቸው ማለት ነው እንግዲህ እንደዚህ እየተሸዋወዱ እየኖሩ ነው በመጨረሻም ግን ያው ኤፍራታ መኪና ውስጥ ሆና ደውላለት ነበረ ያን ደግሞ የአፌት ሲያወራ ስለሰማች ናታን ዛሬ መምለጥ የለበትም በዛሬው ማታ መያዝ አለበት የማይመች ቦታ ለመያዝ የማይመች ቦታ ከሆነ ድፉት ተኩሳችሁ ነው ያለው ይህ ሲል ደግሞ ስለሰማች ወደው ስልክ ትደውላለች። ስልኩ ደግሞ እሱን ጠልፎታል። ወደሱ ነው የሚጠራው፣ ወደ ያፌት ማለት ነው እንግዲህ ይህን ያክል ክፋት የሰው ልጅ ክፋቱ እንደው በቃ በዚህ ነው የያዛት ይመስለኛል። ብዙ ጊዜ ከአፌ ከናታ ጋ ነው የምትሰሪ ወይስ እኔን ሳታናግሪ ምናምን ብሎ ሁሌም በተመሳሳይ ያው እየተናገረ ነበረ። ነገር ግን ያው ጥሩ ነገሩ ግን ከእሱ ጋር ታወራም በስልክ ምናልባት ከማነች ከጽዮን ጋር ካወራች እንጂ ካፊድ ከማኖ ከናታ ጋር ብዙ መታወራም፣ አጋጣሚ ቤት ከሄደች ካገኘችው እንጂ። ደግነቱ ይሄ ነው። እቼ ደግሞ ያው አላነፍስም፣ አላርፍም ያለች ነብስ እንግዲህ አልፎዋለች። ስልኩ ነገር ግን ነው ግን ነገር ለመኝ እንዴት ነው ላይ ያው የውሸት ስለሆነ ከሱ ጋር የምትኖረው ተጨንቀ ስደውል የምር አንጀቴ ነው የበላችኝ። ያው ስልክ ሲጠራ ደግሞ እሱ ጋር ስለነበረ እያየ እያየ እያየ እየዘጋው ነበር መጨረሻ ምንም መደባበቅ የለም ትንሽ ራሱ እንትን ቢላ ምን አለ በተደጋጋሚ እናታ ጋን እየደወልሽ ነበረ ስልኩ ጠልፍ ያለው በእኔ ምንም ማምረጥ አይቻልም፣ እንደው ተበልተሻል እያለ በቃ ማሾፍ ጀመረ ማለት ነው። ይህ ሲለቃባት እሷም ተናዳ በቃ አቁም አቁም እያለች እጁን እየደበደበች እንግዲህ ያው በመኪና አደጋ ሁለታቸውም እንትን ብሎ ነበረ። ነገር ግን ራሱን ምንም መሆን አይመስለኝም። ተንኮለኛ ሁሌም ምንም አይሆንም። እሷ ነች እየተጎዳችው ማለት ነው። ስለዚህ እጅግ በጣም የሚያሳዝን ነው። በዛም ደግሞ ተናዳለች። የእስር ቤት ወይም ደግሞ የታገደችው ጓደኛ ከእኔ በፊት ደካ ሌላ ሳታቅ ነበረ። እኔ እኔ ብቻ መስሎኝ ነበረ ሰው በዚህ ያክል ያው ድብቅ ነው ብላለች። በዚህ እኔም ደግሞ ከዚህ በኋላ በራሴ ብቻ ነኝ ከማንም ማመን አልችልም ብላለች። ይሄ አንዳንድ ነገሯን ይደግፍላታለሁኝ ብዙም ባይሆን ማለት ነው። አዎ ልክ ነው። ያልቁበት ቦታ በቃ በአሁኑ ሰዓት እንደውም ብቸኝነት ጌጥ ነው እና ብዙ ሰው ማመን ምናምን ያው ሰው መምን ቀብሮ ነው የሚባለው። ስለዚህ የእሷን አባባል ወስደዋለሁኝ የምር በቃ ሰው ምንም አያስፈልግም። ብቻዬ ብቻዬ ነው አላቸው። ሰው የሚያስፈልገው ቦታ አለ የማያስፈልገው ግን እንደዚህ አይነት ኖርማሊ እንትን ከሆነ እያላችሁ ከእናንተ ጋር እያለ የሌለ ነው የሚሆነው። እና ይህ ነገርዋን ዋን ያው ወድጅ ያላታለውን ግን ኤፍራታ ማወቅዋ ነው ወይ ይህን ያክል የሆነችው ወይስ ደግሞ በቃ ፖሊስ መሆኗ ስላልነገረቻት ነው የሚለውም። እሱ ማለት ግን ኤፍራታ ማወቅ ይመስለኛል። እሷ ግን እሷ ብቻ ጓደኛ እንደሆነች ነው የምታውቀው ነበረ። አንድች ብቻ ጓደኛ አለች። ታረግ አትችልም። እዚህ ጋር ለአንቺ ከአንቺ ጋር አልሆነም። እኔ ግን ሰው ማመን በቃኝ። እንደው ከአንተን ጋር ከዚህ በኋላ ስትለው፣ እሱን ጋር ደግሞ በጣም ነው። እኔ ደግሞ ምን አጠፋው? እኔ ምን አደረግኩሽ? እንዲህ አንተ ጀርባ ምን እንዳለ ምን አወቁኝ? እኔ እኔ ምን አልኩሽ ተጣላቸው ሰዎች ሊኖሩ ይችላሉ። ከነሱ ተጣልተሻል። እኔ ደግሞ ምን አደረግኩሽ አለ። እዚህ ጋ ደግሞ ልጁ ቢያሳዝነኝም ግን እሷ ለከነች አንተ እስከ ጀርባህ ምን ይዘህ እንደሆነ ምን አሳወቀኝ? እንዴት አቃለሁኝ? እንደው ከዚህ በኋላ ሰው የሚባል ነገር በቃኝ ብላ እንግዲህ ያው ከሱ ጋር ተናዳ ስትሄድ ነው ስልክን የደወሉላት የትነሽ ምናምን ብለው እነፂን ያገኛል። ይህም ብቻ አይደለም ግን አሳዘነች። መጨረሻ ምንም ቢመጣምን ያው ልታኮርፍ ኮርፍ አልቻለችም። እኔ አልፈልግም ልትል አልቻለችም። የኤፍራታ መኪና አደጋ ደረሰ ቦታ ምናምን ስትል ያው ደንግጣ ነው ሮጣ ሄደችው። እኔ ድ ያሳዘነኝ ልጁ ነው እና እሱን ከኋላ ከኋላ እየከተለ እየተከተለ እየተከተለ እየተከተለ ይድረስ ወይ የሚታወቅ ነገር የለም ነገር ግን ያው ብቸኝነት አለችው ነገር እሱ ሞሉ እንትን ያስማማና ነበር አው ያስማ በተለይ ደሞ በዚህ ሰዓት ወይ በዚህ ሰዓት ብቸኝነት ጥሩ ነው። ልክ እንደ በዛ ማለት ለምን በዚህ ሰዓት እንዳልኩ ታቃላችሁ። ሚዲያው በቃስ ሚዲያው ስታዩት፣ ምኑ ስታዩት አለ ትላንትና አንድ ላይ የነበሩ አንድ ላይ የበሉ አንድ ላይ የጠጡ የሆድ ሆዳቸው ያወሩ ሚስጥር ሚስጢራቸው ያወሩ በቃ ዛሬ ሙሉ በአደባባይ በቃ ይዘረግፉታል። እንደዚህ ብለን የተላላኩትን ሜሴጅ እያወጡ እየፖሰቱ ጓደኛ ሆኖ ቅርብ ሆኖ ሲኖሩ የነበሩ ከኔ አንቺ ትብሻለሽ፣ ሸራ አንቺ ትብሻለሽ ያሉ ሰዎች ዛሬ ግን ያነ ተላላኩት ያው በውስጥ ያወሩትን ጓደኛ ብዙ ነገር ያወራል። በቃ ጓደኛ ሆነ ዝም ብሎ ጓደኛ አደለም። ጓደኛውን ጓደኛ አለና ይሄን ሲላላኩ የነበሩ ዛሬ ግን እየቦሰቱ ይገኛሉ። በጥሩ ጊዜ የተነጋገሩትን ነገር የአብሮ የበሉት ተጠጡት ምንም አልቀራቸውም። እና ስለዚህ በዚህ ሰዓት እንደው እንደ ቤዛ ከእንደዚህ አይነት ሰዎች ያው እንደ ቤዛ ያመረጠችው ምርጫ ይሻላል። ዛሬ በሰው ተከባችሁ አብላችሁ ወጣችሁ ጠጣችሁ ጓደኛ አምናችሁ ምናምን የማታደርጉት የለም። ስለዚህ ነጌ ደግሞ ወጥቶ እንደዚህ ከሚያደርግ አዎ የምር ብቸኝነት ይሻላል። እኔም የቤዛ ውስጥ አለውኝ በጣም በጣም እና በቃ አንቺ ቤዛ ብቻሽን ሁኚ። ግን አልጨከንሽም፣ እንግዲህ ያው ሮጠሻል። ሌላ ደግሞ የወሬ ቋት ያው ሉሊት ነች። በጣም ያስቀችኝ ጽዮን ነች። እና እሷ አልሰማች መስሎት ለመንበር ሞቱ አዳቻት። አያችሁ፣ የወሬ የፌትናድና ሞቱ በጥፊ እንደ ውጭ ያደረገቻት እሷን ነገር በጣም ነው የሳቅኩኝ። እሷም ደነገጠች፣ ያው ስለ ቀደመቻት ነው። የቤዛ ለመንገር ነበረ፣ እሷም ደግሞ ቀድማለች። ስለዚህ ግን ሞቱ አልምባል ነገር ውሸት አልሞቱም። ያው አንዳንዴ በቀን ወሬ እኔ እዚህ ጋር የምትረዳውኝ ትንሽ ነገር ሰው ካገኘ ይጨምራል እንጂ ሌላ ነገር ፈጥሮ ያወራ ምላለው ሁሌም ማለት ነው። ነገር የሆነ ውሸት ነው አይባልም። ምናልባት በደረሰው ያከል ጨምሮ ጨማምሮ፣ ቅቤ፣ ቅመም፣ ጨው ምናምን እንትን ብለው ስለሚያቀርቡ ስለሚጨማምሩ ነው እንጂ ምንም ያልሆነ ነገር ሆነ ተብሎ እንትን አይልም። የሆነ ትንሽ ነገር አለ ግን ሰው ያው ያበዛዋል እየጨመረ እየጨመረ ያፍታታዋል እንጂ ምንም ከሌለ እንትን አይልም። እና ብቻ በመጨረሻም ይመነች ሉሊት የገኒ ያሳወቀችበት መንገድ ያው እሷም የወሬ ጥማት ነው። ገኒም ራሷን ሳት ስታትቀርም፣ ምክንያቱም መጀመሪያም የሆነ ነገር ጥሩ ስሜት አይደለሁም እያለች ነበር ና ያው አንዳንዴ ደግሞ እንደዚህ አይነት ስቀጥ የትም ሆናችሁን ይነግራችኋል። በሆነ ምልክት ሞዳችሁ ጥሩ አይሆንም። እንደ ሌላው ጊዜ አትሆኑም። ነገራችሁ ያንቀጠቀዳችኋል እንደ መርዶ በሉት። በቃ እንደዚህ ካደረገችው ያው ብዙ ሰው ሐኪም ቤት ይጅ ምናምን ይባላል አደል እንዴ? አንዳንድ ሐኪም ቤት ምንትምር ግን እንደዚ አይነት ነገር ሲከሰተው በእንደዚህ አይነት ምልክቶች ይመጣሉ። ያው ዛሬ ያሳየችው ምትን ያው እንደዛ ነበር ማለት ነው። ባለች ገኒ ማለት ነው። ስለዚህ ምንም ትምህርት የለ አይደለም። ከኋላ ሲደወል ስልኳም የለም ከኋላም መርዶ ተረዳች። ስለዚህ የወሬ ደግሞ የምትቸክሉ ደሞ አመስግኑኝ አለችስ። ሉሊት እኔ ሁሌም የትም ያልተነዳ አዳዲስ ዜና መጣልሻለሁ፣ ግናጃ አንቀና መስግነሽ አታውቂም አለች። እንዴት ነው የምታመሰግነው? ምን ብላ ነው የምታመሰግነው? እንዴ ልጅሽን እንደዚህ ሆና ምናምን ብላ ምስጋና የምትፈልግ ሰው መዝጋና ከሰው አጠብቁ። ምስጋና የሚሆን ምን ሰው ላይ ካደረጋችሁ ሰው ላይ አጠብቁ። እዚህ ጋር የሆነ ነገር ልስገራችሁ። ሰው ላይ አጠብቁ ሊያደርግላችሁ ማታደርጉ እኔ ያንቺ ብዬ እንደዚህ ያደርግ አንድ ቀና መስገሽ ጮማ ጮማ ጮማ፣ ወሬ ያመጣለች ነው አሁኑ በሷ ቤት ነገር ግን ያው እንደዚህ ወሬኛ አሁን አንዳንድ ሰው ቢሆን ደምግፊት ምናምን ካለው እንደዚህ መርዶ አይነገርም። አዎ አይነገርም። አትነገሩ እና እስቲ ማንኛውም ኤፍራታም ነገ ይመጣለች። ሁሉም ነገ ይወጣት አይችልም። እንደው ያፌት ቢሞጥሩ ነበር በመኪናው አደጋ። ሰላማችሁ ይብዛ። ባይ ባይ